ሰላም ቤተሰቦች እንዴት ናቸው? ይህ የበሬ ማድለቢያ ፋርም ነው። አሁን ሰዓቱ ልቦስ ወደ ስምንት ሰዓት አካባቢ ነው። በዘጠኝ ልሄድ ነው። በዚህ ሰት በሬዎች ጠዋት ይሰራላቸው እነዚህ መንነሆን ማለት ነው። ይህ ጠዋት ተሰራውን ግማሹን በልቶ ግማሹን ስጠግቡ የሚቆሙበት ሰዓትና እንዲህ የሚያመለዥጉበት ሰዓት ነው። እዚህ ጋር ይኸውላችሁ ሚተኛም አለ ለጥ ብሎ የሚተኛም አለ። ይሄው ሆዱ ምን እንደሚያቀር ይሄ ማለት እዚህ ጋር ያለውን ጠግቦ ነው ማለት ነው። ውሃ እዚህ ጋር አለ። ፕላስ ደግሞ የሚያመነጅ ግን አለ። ቁጭ ብለው ተኝቶ ማለት ነው። ይሄ ይሄም እዚህ ጋር መኖ ስቶ ነው። ይሄው እዚህ ጋር መኖ አለ። አመንዥጎ አመንጅጎ በኋላ ትንሽ ስርበው እዚህ ላይ ትንሽ ዱቄት እንጨምርና እንሰጠዋለን ማለት ነው። እዚጋ ውሃ አለ፣ ንጹህ ውሃ። እዚጋ ንጹህ ውሃ አለ። እዚጋ በሪው አለ። ይሄኛው ይኸውላችሁ፣ ምን ያህል እንደጠገበ እዩት። ይህ እንዲህ እንደሚተኘ እንዲህ ተኝቶ ሲያመነ ዥጉ ነው። ስጋ የሚጨምሩት በቀን ሰባት መቶ ግራም ወይ ደግሞ አንድ ኪሎ መጨመር አለባቸው ያለው ለዛ ነው። ይሄኛውንም እዩት ጠገበ ብሎ ማለት ነው። የእሱ መነውም እዚህ አለ። ይሄኛውስ ይሄኛው የሱ ምን ነው፣ ይሄው እዚህ ጋር አለ። እሱ ደግሞ ምን እንደሚያክል ጠጋ ብዬ ላሳያችሁ። ቆይ፣ ይሄኛው በሬ ማለት ነው። ይሄ ግድፈቱ በጣም ይሄ ግዙፍ ነው። ይሄው ሻኛው፣ ሻኛው ምን እንደሚያክል እዩት። አሁን በዚህ ሰዓት በሬዎቹ ጠዋት አምስት ሰዓት የተሰራላቸውን ምግብ ሙሉ ለሙሉ ሳይጨርሱት የሚቆሙበት ነው። የዚህ ውፍረት ይሁት እንደሚያክል ማለት ነው። ይሄ የባሌ ዝርያ ነው። የባሌ በሬ ነው። እኛ ጋር የቆየው ውለወር ነው። ይኸውላችሁ ይህ ስጋ እዚህ ጋር እዩ። ይሄ ሞባይል የምትባለው አነች። በሴቶች ላይ ሞባይል የሚባለው ነው። እዚህ ጋር ስጋ የጨመረው ማለት ነው። እዚህ ጋር ማለት ነው። ይሄኛውን አያችሁት? ይሄኛው አሁን ቀይት ጋር ማለት ነው። እዚህ ጋር ደግሞ ምን ያህል እንደጨመረ ይሁት። እዚህ ጋር ይሁት ምን ያህል ፕላስ። ደግሞ በሬው ምንድን ነው? ኮርማ ነው፣ ይሄው ያልተኮላሸ ማለት ነው። የተኮላሸ ቢሆን ጮማ ብቻ ነው የሚሆነው። እና ይሄው ትልቅነቱን እንደሚያክል ይሁት ይህ አሁን የባሌ ነው። በቃ ባሌ በሬ ነው። በዚህ አሁን በአሁኑ ገበያ ሁለት መቶ አርባ ያወጣል። እግሩን እየውላችሁ የፊት እግሩ ምን እንደሚያደርግ ይው፣ ስጋ መሸከም አክቶት እግሮቹን አቀያይሮ ቆይ ቆይ ሲያነሳ ታያላቸው፣ ጠብቁ መሸከም ያቅቷል። ሰውነቱ ላይ ያለው ስጋ መሸከም ሲያቅቶ ምን ያደርጋል? እግሮቹን ይቀያይራል ማለት ነው። የውላችሁ አያችሁ ምን እያደረገ እንዳለ አሁን ይሄኛውን የሱ ክብደትና የስጋ ክብደትና የሰውነቱ ማቻ አላደረገም ማለት ነው። አያችሁ አሁን እግሮቹን እያቀያየረ እያቀያየረ ለምሳሌ ከሻኛ ጀምሮ፣ ከዚህ ጀምሮ ይወላችሁ ከዚህ ጀምሮ ታች እንደዚህ እስከ እግሩ ስትሄዱ ስጋውን ሙሉ የሚሸከመው ይሄኛውን ሁሉም ክብደት ምን ላይ ነው ያለው ማለት ነው። ይኸውላችሁ ምን እንደሚያደርግ እግሩን ምን እንደሚያደርግ ይውት ኦቨር ይሆንበታል፣ እግሩ መሸከማ ይሄ ማለት ምንድን ነው? ደርሽ ያለው ስጋ የሚይዝበት ቦታ የለኝም። እኔ ላይ ያለው ክብደት ከእግሬ ክብደት ጋር ማች አላደረገም፣ እባካችሁ ሽጡኝ፣ በቃ በስ ያለው እያለ ነው። ይኸውላችሁ እግር ቀያየሩን እንደሚያደርግ አያችሁ፣ ይሄንም ቀያየር አያችሁ ኦቨርዌይት ማለት ነው። በቃ ከአቅም በላይ ሲሆንበት ምን ያደርጋል? ቦታ ይቀያይራል ማለት ነው። ሌሎቹን ላሳያችሁ። ይሄ እንግዲህ የወላችሁ እንደሚያክል ማለት ሌላ አንድ ደግሞ የተኛ ላሳያችሁ። ከአቅም በላይ የወፈረ እሱ ስነሳ መነሳት አይችልም። ይሄ ሙሉ ስጋ ነው። እዚህ ጋር ደግሞ ትከሻው ሊውት ምን እንደሚያክል አያችሁ። ወላችሁ ሻኛው ሊወድቅ ደርሷል። ትቆጣ አሁን ይሄም ደርሷል። በቃ ይሄ ግዙፍ ነው። ያልደረሱትን ላሳያችሁ ያልደረሱ ከገቡ አንድ ወር የሆኑትን ላሳያችሁ። ምናልባት ይህንን ቢዝነስ ውስጥ ነገ የምትገቡ አሁን እችኛ በደንብ አልደረሰችም። ይህ በደንብ አልደረሰችም። ይኸውላችሁ ሻኛም ገና አሁን እየተነሳ ነው። በደንብ አልበቀለችም። ከገባች አንድ ወር ነው ቢያንስ ቢያንስ። እዚህ ጋ ይሄኛው ይሄኛው ስጋ ይሄኛው ማለት ነው ለሁለት መሰንጠቅ አለበት። የደረሱ ላይ ይሄኛው እዚህ ጋር ከሻኛው ጀርባ እዚህ ጋር ጉርገድ ይላል። ይሄኛው ስጋ እና ይሄኛው ስጋ ይሞላል። እነዚህ አጥንቶች ይሞላሉ። ስለዚህ እችኛዋ ትንሽ ገና ነች ማለት ነው። እቺ ደግሞ አጭር ነች። ይኸውላችሁ በሬ ትግዙ መቼም መቼም እንደዚህ አይነት አትግዙ። ለምን አጭር ነች? ስጋን ከ የእናንተ ስራ ምንድን ነው? ስጋ ማምረት ነው ያለ? ስጋን ካመረታችሁ ብዙ ስጋ የሚይዝ ሰውነት ያለው ምናምን መግዛት አለባችሁ። የዚህን አይነት የዚህን ርዝመት ይሁት። ይሄ በጣም ረዥም ነው። ኬት ጀምሮ ከዚህ ጀምሮ እንዲህ እንዲህ እስከዚህ ድረስ ቁመት አለው። ይሄ ሲቆምም ደግሞ በጣም ቁመት አለው ስለሆነ ስጋ መጨመር ነው ማለት ነው፣ እዚህ ላይ እና አጭሮች አይመረጥም። ፕላስ ደግሞ እንደዚህ ይወላችሁ፣ እንዲህ ኮርማ የሆነ ያልተኮላሸ በሬ ነው ማድለብ ያለባችሁ። ቢኮስ የሚፈለገው ቀይ ስጋ ነው። ጮማ ብዙም አይፈለግም። ስሪ ዋይት ኪለርን ታውቃላችሁ? ጮማ፣ ስኳር፣ ጨው እነዚህ ሶስቱ ስሪ ዋይት ኪለርስ ናቸው። ስለዚህ እዚህ በሬ ላይ ስጋን ማምረት ካልቀረ ቀይ ስጋ ነው ማምረት ያለብን። ቀይ ለምሳሌ ወይ የቁመቱን ላሳያችሁ። ነጩ አሁን ተነስቷል ስለሆነ ቁመቱን ላሳያችሁ፣ የሁላችሁ ምን እንደሚያክል። የዚህኛው ቁመት ከዚህኛው እግር እስከዚህኛው ቁመቱ ነው። ከዚህኛው ደግሞ ወደዚህ እንዲ ቁመቱን ይሁት ማድረቤ ያለባችሁ እንደዚህ አይነት በሬ ነው። የኔ ላይቭ ላይክ እያደረጋችሁ አይደለም። የዩቱቤን ላይቭ ላይክ ዜ ሆኖ ላይክ አድርጉልኝ። እየተማርን ነው። ነገኛውን ስራ እንሰራለን። አገር ቤት ከገባው እሰራለሁ። ምናልባት ውጭ ያላችሁ ሰዎች እዚህ ሀገር ውስጥ ያላችሁ ነገን ስራ እሰራለሁ። አሁንም ደግሞ እየሰራችሁ ያላችሁ ሰዎች ላይክ ሰብስክራይብ እያረጋችሁ፣ ከጎን ቁሙ። እኔ ያሳያችኋለሁ። በጽሁፍ ጠይቁኝ ላሳያችሁ የምትፈልጉትን ነገር። የዚህን አንገት ደግሞ ይሁ ምን እንደሚያክል የሱ አንገት ይወላችሁ። አንገቱ ምን እንደሚያክል አያችሁ። ይሄ በኋላ ስሞላ ይወላችሁ አንገት ነው። ይሄ አንገት ጨርሷል፣ ይውላችሁ እዚህ አካባቢ ማለት ነው። ይሄኛው አያችሁት፣ ይሄ ሙሉ ለሙሉ ስጋ ነው። አንገት ይውላችሁ፣ ጸባኛ ነው። እንዴት ራሱ እንደሚሰጥ ይውላችሁ። ይሄ አሁን ይሄኛው ስጋ በኔ ስንዝር ይዩት፣ ተፍቷል ተ በኔ ስንዝር ይውላችሁ ከዚህ እንደዚህ ሶስት ስንዝር ይሆናል ማለት ነው። ሻኛ ግን በደንብ የለውም። አንገት ግን በደንብ አለው። የሱን አንገት እና የዚህኛው አንገት ይህኛው አንገት የላትም ታው ያቺ የዚህኛው አንገትና አንገት እና አንገት ይሄ ጠብደል ያለ ነው። አሁን በዚህ ሰዓት ምን እየበሉ ነው? መክሰስ እየበሉ ነው። ቢኮዝ 9 ሰዓት ነው። ጠዋት በልቶ የቀረባቸውን እየበሉ ነው። ሌላው ደግሞ ምን ያደርጋል? አልበላም። የጠዋቱን ራሱ ከወዲህ አላለቀም። እንዲቆም አመነሽ ጅጋለው ሩምኔት አደርጋለሁ የምልም አለ። ይኸው አሁን ይሄ ሩምኔት እያደረገ ነው። ሆዱ ግምን እንደሚያክል ይዩት። ይህኛውን ኪኒኒ መስጠት ይቻላል ቴትራክሎዛን 3 ሺ ከአልቤንዳዞል 2500 ጋር ቀላቅለው መስጠት ይቻላል። ይሄኛው ሆድ እንዲሰበሰብ ማለት ነው። ሆዱን ከኋላ ላሳያችሁ ቆይ ይውላችሁ። ሆዱን እዚህ ጋር ሆናችሁ ስታዩት ሆዱ እንዴት እንደወጣ አያችሁ። ይሄኛው ሆድ የሚሰበስበው በዚህ በኩል ሚሆን አሁን ይችን ስታየዋት ይውላችሁ። ከኋላ ስታዩ ገና ነች። ይሄኛውንና የዚህኛውን ከኋላ ያለውንና ይሄኛውን አወዳደሩት። ይሄኛውን ከዚህኛው ይሄኛውን ሌላ ደግሞ ከዚህኛው ታወዳደሩት፣ ይላል የዚህኛውንና የዛኛውን በመሀል ደግሞ እኛው ስታዩ የዚህኛው ይበልጣል። አያችሁ፣ ይሄቺ ሙልት እያለች ነው ማለት ነው። ሶ ይህን ስራ ሲሰሩ ዝም ብሎ አይሰራም። ሐኪሚ ማማከር፣ በሳይንስ ውስጥ ያሉትን ማማከር። አጫጭሮች ብዙም አይፈቀዱም።